ትውልዱ እንደ አውሮፓውያን አቆጣጠር ኦክቶበር 7 1952 ዓም ሊኒንግራንድ በአሁኑ ሴንት ፒተርስበርግ ነው። ቭላድሚር ቭላድሚሮቪች ፑቲን የቤተሰቡ የመጨረሻ ልጅ ነው። አባቱ በሁለተኛው የዓለም ጦርነት ወቅት በሶቪየት ባህር ኃይል በውትድርና አገልግሏል። ከውትድርናው ከወጣ በኋላ የብሔራዊ ደህንነት ወይም ኤንኬ ቪዲ ውስጥ ሰርቷል። ቭላድሚር እናቱ የፋብሪካ ሠራተኛ ነበረች። ከሁለተኛው የዓለም ጦርነት በኋላ የቭላድሚር ቤተሰቦች በጋራ መኖሪያ ቤት በአስቸጋሪ ሁኔታ ለመኖር ተገዶ ነበር። በሁለተኛው የዓለም ጦርነት ወቅት ሌኒንግራንድን ለመቆጣጠር የጀርመን ጦር ባደረሰው ከፍተኛ ጥቃት ምክንያት ከተማቸው ለማገገም አስቸጋሪ ደረጃ ደርሳ ነበር። በልጅነቱ ቭላድሚር ፑቲን ሁለት ወንድሞቹን አጣ። ድህነቱ ወቅታዊ የሀገራቸው ሁኔታና ሐዘኑ ተደምሮ ፑቲንን የብርታትና የዲሲፕሊን ሰው እንዲሆን አስችሎታል። በ1975 ዓመተ ምህረት ከሌኒንግራድ የመንግስት ዩኒቨርሲቲ ከተመረቀ በኋላ የሀገሩን የስለላ ድርጅት ኬጂቢን ተቀላቀለ። ቭላድሚር ፑቲን በቀዝቃዛው ጦርነት ወቅት ወደ ምስራቅ ጀርመን በመሄድ ከ1985 እስከ 1990 ዓ ም ድረስ ትልቅ አስተዋጽኦ አበረከተ። ጀርመንኛን አቀላጥፎ መናገር የሚችለው ፑቲን በምስራቅ አውሮፓ የሶቪየት ህብረት የበላይነት እየመነመነ መሆኑን በአጽና በቁጭት ከመመልከት ውጭ ምንም ማድረግ አልቻለም ነበር። የበርሊን ግንብ የወደቀ ጊዜ በእጁ የሚገኙ ከፍተኛ ምስጢራዊ ሰነዶች በምዕራባውያን እጆች እንዳይወድቁ በመስጋት ሁሉንም በእሳት አቃጥሏቸው ወደ ሀገሩ ተመለሰ። ይህ ወቅት ለፑቲን ንጽረተ ዓለሙ የተቀረጸበት ባለመታየት ጥላ ሆኖ ትዕግስትን የሚፈልገውን ነገር በሚፈልገው መንገድ ከሰዎች እንዴት ማግኘት መቻልን እና በአስተውሎት ነገሮችን እንዴት መሰልል እንደሚችል የተማረበት ወቅትም ነው። ከሶቪየት ህብረት ውድቀት በኋላ በኖጥ ላይ ወዳለችው ራሽያ በመመለስ በአናቶሊ ሾቫክ ከንቲባነት የምትመራውን ሴንት ፒተርስበርግን ማስተዳደር ጀመረ። ባልተረጋጋ የፖለቲካ ጡዘትና በሙስና የተጨማለቀ ስርዓት ውስጥ ሆኖ ያለመታከት በመስራት ታማኝነቱንና ብቁ መሆኑን አስመሰከረ። ይህ ትጋቱ በክሬምሊን የውስጥ ሰዎች እይታ ውስጥ እንዲገባ አደረገው። በ1998 የቀድሞ ኬጂቢ ተተኪ የሆነውን ፌዴራል ሴኩሪቲ ሰርቪስ እንዲመራ ተሾመ ቭላድሚር ፑቲን። ፑቲን ይህንን የደህንነት ቢሮ ስር ነቀል በሆነ የለውጥ ምዕራፍ በማስገባትና መዋቅሩን በመቀየር በአጭር ጊዜ ውስጥ ተጽዕኖ ፈጣሪ ድርጅት እንዲሆን አስቻለ። እጅግ በሚያስገርም ሁኔታ በ1999 የራሽያ ፕሬዚዳንት የነበረው ቦሪስ የልሲን ፑቲንን የራሽያ ጠቅላይ ሚኒስትር በማድረግ ሾመው። በዲሴምበር 31 1999 ዓ ም የቦሪስ የልሲን ከስልጣን መልቀቅ ተከትሎ ፑቲን ጊዜያዊ ፕሬዚዳንት ሆኖም ነበር። በዚህን ጊዜ ብዙዎች ያሰቡት ፑቲን ሌላ ጠንካራ ፕሬዚዳንት እስኪመጣ ጊዜያዊ ቦታ ያዥ ብቻ መሆኑን ነበር። ነገር ግን ፑቲን ይህንን አጋጣሚ በትልቅ ብላት በመጠቀም በ2000 ዓ.ም የተደረገውን ሀገራዊ ምርጫ በማሸነፍ የራሽያ ፕሬዚዳንት መሆን ቻለ። ፕሬዚዳንት ከሆነ በኋላ የፈራረሰችውን ራሽያ መጠገን ስራዬ ብሎ ያዘ። በየክልሉ ትልቅ ተሰሚነት ያላቸው ኦሊጋርኮችን ወይም የክልል ገዢዎችን አቅም በማሳጣት ስልጣን ማዕከላዊ በማድረግ ሚዲያን በመቆጣጠር እና የተቃዋሚ መሪዎችን ጸጥ በማድረግ ጠንካራ መንግስትን ማዋቀር ጀመረ። ፑቲን በዚህ የስልጣን ዘመኑ በቼቼንያ ሁለት የእልቂት ጦርነት በማድረጉ በብዙዎች ቢተችም የራሽያን የቀድሞ ክብሯን በሚናፍቁ ሰዎች ግን እንደ ጠንካራ መሪ መወደስ ችሏል። ፑቲን የክልል ሀለቆችን ስልጣንና አቅም በማሳጣት የነዳጅና የተፈጥሮ ጋስ በመንግስት ቁጥጥር በማድረግ የፈረጠመ ማዕከላዊ ስርዓት ዘረጋ። የሀገሪቱን ማዕከላዊ ስልጣንና ደህንነት የሚያረጋግጡ የቅርብ ታማኝ ሰዎች ብቻ የሚገኙበት ሲሎቪኪ የሚባል ቡድን ተመሰረተ። ፑቲን በጊዜ ሂደት እጅግ በተጠና መልኩ የራሱን ገጽታ መገንባት ጀመረ። በራሻዎችና በተቀረው ዓለም በጣም ጠንካራና አንዳች ፍርሃት የማይነካው ቆራጥ መሪ መሆኑን ለማሳየት በጥንቃቄ ራሱን በሰዎች አእምሮ ሳለ። ይህንንም ለማስረገጥ ሲያሻው ከወገብ በላይ ራቁቱን ፈረስ ይጋልባል። አንዳንዴ ደግሞ ነብር ሲያላምድ ይታያል። ሌላ ጊዜ ደግሞ በበረዶ ውሃ ውስጥ ራቁቱን ይዋኛል። ፑቲን በጁዶ ስፖርት ጥቁር ቀበቶ ያለው ሲሆን የማርሻል አርት መጽሐፍም አሳትሟል። ይህ በአንዳንዶች ዘንድ ለሽፈት የዳረገው ቢሆንም ከሶቪየት ውድቀት በኋላ እንደ ሀገር ኩራታቸውን ላጡ ብዙ ዜጎች የኩራት ምንጭ ሆነዋል። በ2008 ዓ.ም በሕገ መንግሥታቸው የምርጫ ህግ ምክንያት ለሦስተኛ ጊዜ ፕሬዚዳንት መሆን ስለማይችል የቅርብ አጋሩን ዲሚትሪ ሜድቬድን በመደገፍ ሜድቬድ ፕሬዚዳንት ሲሆን፣ ፑቲን ደግሞ ጠቅላይ ሚኒስትር በመሆን አገለገለም። ሜድቬድ ፕሬዚዳንት ሆኖ እንኳን ወሳኝ የአገሪቱ ጉዳዮች የፑቲንን ይሁንታ ይፈልጉ ነበር ከአራት ዓመትም በኋላ በ2012 ዓ.ም ፑቲን በአወዛጋቢ ምርጫ ድጋሚ ፕሬዝዳንት ሆኖ ተመረጠ። በአንዳንድ ተቾች ዘንድ የፑቲንና የሜድቬድ የስራ ድርሻ ልውውጥ ህገ መንግስቱን ሳይጥሱ ለፑቲን ረዥም የስልጣን ዘመን ለመስጠት የተሰራ ሴራ ነው ተብሎ ተተችቷል። በ2012 ዓ.ም ነበር። በ2012 ዓ.ም ወደ ፕሬዝዳንትነት ሲመለስ በሞስኳ አስደንጋጭ የህዝብ ተቃውሞ ገጥሞት ነበር። የተቃውሞ ምክንያት ፑቲን የምርጫ ስርዓቱን ህግ ጥሷል የሚል ነበር። ፑቲን ይህን ተቃውሞ ለማክሸፍ በፈረጠመ ኃይል ሚዲያንና ማህበራዊ ተቋማትን ጸጥ ማድረግ ነበረበት። በ2014 ዓ ም ክሪሚያን የራሽያ ግዛት አድርጎ መጠቅለሉ በምዕራባዊያን በኩል እገዳዎችን ቢያስጥልበትም ገናናነቱን ከፍ አድርጎለታል። በ2022 ስፔሻል ወታደራዊ ኦፕሬሽን ብሎ በሰየመው ወረራ ምክንያት ከዩክሬን ጋር ጦርነት ገጠመ። የኔቶ መስፋፋት የራሽያን ህልውና ያሰጋታል በማለት ዩክሬን ላይ የጀመረው ወረራ ከምዕራቡ ዓለም ከፍተኛ ተቃውሞ አስነሳበት። በዚህም ምክንያት አንዳንድ ምዕራባውያን ሀገራት ራሽያ ላይ ኢኮኖሚያዊ ማዕቀብ መጣል ጀመሩ። ነገር ግን ፑቲን የራሱንም የሀገሩንም ኩራት ላለማጣት የተጣለበትን ማዕቀብ እንደምንም ሳይቆጥር በጦረኛ አቋም ውፀና። በእርግጥ በበርካታ ራሻውያንና ሌሎች የዓለም ህዝቦች ፑቲን እንዲወደድ ምክንያት የሆኑ ነገሮች የሉ ማለት አይቻልም። ፑቲን የምዕራቡ ዓለም በሞራል ልዕልና አንጻር ተንኮታኩቶ መውደቁን ሳይደብቅ መናገሩ እና ራሱን ወግ አጥባቂ መሪ ማድረጉ በብዙዎች እንዲወደድ አድርጎታል። ከዚህም በተጨማሪ ካፒታሊዝምን እየተጻረረ ዓለም በጎልደን ቢሊየን ቴዎሪ መመራት የለባትም ብሎ ማስተጋባቱ የምዕራብ ዓለም ቅጥ ያጣ ሚዛን ባላንስ ማድረግ በብዙዎች ዘንድ ጠንካራ መሪ አስብሎታል። ጎልደን ቢሊየን ሀሳብ የሚያወራው 80% የዓለም ሀብት በምዕራባውያን ሀብታም ሀገራት ይበዘበዛል የሚል ሲሆን ብዙሃኑ ቀሪው ዓለም አኗኗሪ ነው የሚል ነው። የፑቲን የግል ሕይወት በአብዛኛው ድብቅ ሲሆን በህግ ከተፋታት የቀድሞ ምሽቱ ሁለት ሴት ልጆችን ወልዷል። እነዚህም ሴት ልጆች በጣም ጥብቅ በሆነ ክልከላ ከህዝብ እይታ ውጭ ሆነው ኑሯቸውን ይመራሉ። ሌላኛው አስገራሚ የፑቲን ባህሪ ውሻ መውደዱ ነው። ኮኒ እና ዩሜ የተባሉ ውሻዎች ደግሞ ብዙ ጊዜ አብሮት ይታያሉ። የበፊቷ የጀርመን ካንስለር አንጀላ ሜርከልን በቤተ መንግስቱ ሲቀበላት ኮኔ የተባለውን ትልቅ ጥቁር ውሻ ይዞ መጥቶ ነበር። አንጀላ ሜርከል ከፍተኛ የውሻ ፍርሃት እንዳለባት በጋዲ እየታወቀ ይህንን ማድረጉ ምናልባትም ሳያውቅ ይሆናል፣ ወይም ደግሞ የሥነ ልቦና የበላይነት ጨዋታ እየተጫወተ ይሆናል ተብሎ ተገምቷል። የወደፊቱ ባይታወቅም እስከ 2025 ድረስ ባለው ጊዜ ግን ፑቲን የራሽያ ፖለቲካ ዘዋሪ ነው። ሁለት ዋልታዎችን በሚረግጡ ሌጋሲዎች ጎልቶ የወጣ የዘመኑ አጼ ይሉታል። በአንዱ ወገን የሀገሪቱን ኢኮኖሚ ያረጋጋ ሲሆን፣ በሌላው ወገን ደግሞ የፖለቲካ ጭቁናው ይወራለታል። በአንዱ ወገን በብሔራዊ ኩራትነት ቢመደብም፣ በሌላው ወገን ከሌላው ዓለም ራሱን ያገለለ ብቸኛ ሆኖ ይታያል። በስትራቴጂካዊ ምጥቅቱ ቢደመሙ ሰብአዊ ጥፋቱ ብዙ ነው የሚሉም አሉ። ከድህነት ጥግ በመነሳት በተሰላ አካሄድ እዚህ መድረሱ ግን የመርህ እና የስርዓት ሰው መሆኑን ይገልጻል። በዚህ ምክንያት ፑቲን የዓለምን የፖለቲካ አሰላለፍ ወደፊት ለአስርተ ዓመታት ያክል ተጽዕኖ ሊያደርግ የሚችል መሪ ነው ቢባል ውሸት አይደለም። ቭላድሚር ቭላድሚሮቪች ፑቲን